ማን ደፍሮ መሲህ ቤት ኢንተርቪው እያደረገች ነው አንቺ? ማንን ነው ኢንተርቪው የምታደርገው? ሀቢባ ኢንተርቪው እያደረገች ነው መሲ ቤት። ማን ነው የምታደርገው ኢንተርቪው? ማን ነው የምትጠይቀው? እንዴ መሲ፣ ሀቢባ ኢንተርቪው እያደረገቻት ነው። ኖ ኖ ኖ፣ እቺ መሲ የድሮ ሞዴሬተር የነበረችው እናመጣዋለን እኛ። ሃምሳ ስድስት አካውንት አለን፣ አይዟችሁ እንተነትነው አለን። ለምን እንደምትጠየቅም እንደርስበታል። አካውንት እኮ ነው ላጥ ላጥ አድርጌ ሳዘጋበት አዘጋውባት እኮ ሌላ ኮርስ ገና ይዘጋበታል። ምን አባታ ጭራሽ አሁን ደግሞ አርጋ የመጣችው ማስክ ደግሞ ሌላ ጨፈረች ነበረ። ሌላ የማናቀሶ መጥቶ ያገዘኛል ምንም አይነት መልካም ነገር ስናለት ከፈጣሪ ይከፈለናል። ፈጣሪ ፈጣሪ ፈጣሪ ደርሱ። አይተናቸው የማናቃቸው ሰዎች መጥተው ሰዛ ችግር ያወጡናል፣ ያግዙናል ወደ ብዙ ነገር በህይወታቸው ሞክረው አልሳካ ሲላቸው ተስፋ ቆርጠው በቃ አልችልም፣ ይህን ነገር ማድረግ አልችልም፣ አልተሳካልኝም ብለው በህይወታቸው ተስፋ ለቆረጡ ደግሞ ጂማ እናት ምክር እናስተልቃለን። የድሮ የእሷ ሸቃሊት ነበረች ሲባል ዞር ቢሉ ደግሞ ሌላ ለእነሱ የሆነ ፈጣሪ ያስቀመጠው ነገር ይኖራል። አንድ ነገር ደጋግማ ሞክረን ካልሆነ ሜይ ቢ ያ ነገር ለእኔ አይደለም ይሆናል። ፓስተር ፈጣሪ ፈጣሪ ትላለች ደጋግማ። ትም ሆነ ወረኛ ከሆነ አደሞ ባየሱስ ይሁን ፓስተር ፈጣሪ ትላለች። ግን እሷ የምታቀው እኛ የምናቀውን ፈጣሪ አይደለም የምትለው። ከዚህ በላይ ምን ላርጋት? እሺ ከዚህ በላይ ምን ላርጋት? ማስክ ለብሳ በየቦታው እንድትሄድ አረኳት። ዋንደር ውመን ስፓይደርሜን፣ አረኳት። አይተርነንቱ ስፓይደርሜን በቃ ከአሁን በኋላ እድሜ ልክ ማለት ነው። ታውቃላችሁ፣ መንገድ ላይም እኮ ማስከር ጋር ሄዱ አሉ ለምዶባቸው። ፓስተር ምን እንደሆነ ታውቃለ። አሁን ደግሞ አዲስ ነገር የጀመረችው እነዚህ በጎቿ በቀደም አንድ ሰገጤ እንትን ጀምራለች፣ በነገር ላይ ትዳር ጀምራለች። እና አንዱን ሰገጤ አስገብታ ያለውን ነገር በጣም በጣም ነው ልብ የሚነካው፣ ያሳዝናል። የሆነ ቢኒ ምናምን የሚባል ሰገጤ ያስገባችና አረብ ሀገር ያሉ ሴቶች ከሆኑ ለትዳር የምፈልገው ከ20 ዓመት እስከ እስከ 25 ዓመት ነው። ልብ አርግ እንግዲህ እስከ 25 ከ20 እስከ 25። አሜሪካ ሲባል አሜሪካ ያለች 50ን ብትሆን ችግር የለውም። የሀረብ ሀገሯ ግን ቆንጆ መሆን አለባት። ሎክ እንግዲህ ያስደረገቻቸው እኮ ነው

ምን ነው ምስስ ቢያንስ የገባች ሴትዮ የጮ ነው። አረ ፓስተር ሚውት አድርግልን ደናደሪ ምስናይስ ናይስ። ቆይ አንዴ፣ አንድ የሚገርምሽ ነገር ታስታውሻለሽ? መንሱር ጀማልን ከኔ ጋር በማጋለጥበት ጊዜ ኦሞስ አንድ ነጥብ አንድ ሚሊዮን ፎሎወር ነበረው። እኔ ሳጋለጠው ፈመሰ ሁለት ነጥብ አራት ሆነ። ባዶ እኛ አቢባው በጣም ነው የምትፈምሰው። ታውቃላችሁ

እንዲህ ማንበብ ቆይ፣ አንድ የውላችሁ ማቴዎስ ወንጌል፣ ማቴዎስ ወንጌል ምዕራፍ አምስት ስድስት ሰባት ስምንት ዘጠኝ እንደዚህ ላልኝ ማንበብ አይችልም። ደግሞ እንደ ከቤት ወጥቶ ማያውቅ ሰው ታዲያ ይምታታበታል። የቤት እንስሳ እኮ ነው። ማቴዎስላ ዳንኤል ይምታታበታል። ማቴዎስ ዳንኤል አምስት ይላል። በደርግ ጊዜ የተማረ ሰውዬ አንተ እንትን መስሎታል እንደ እንደ ፖለቲካ ምናምን እስካቦኛ ምናምን እያለ እሸውዳለሁ። እዛ ደግሞ እንዳሉ ጴንጤዎች እንዳሉ እንትን ናቸው። ታውቂያለሽ? ጴንጤዎች ሁሉም ፓስተር ነው፣ ሁሉም ነብይ ነው፣ ሁሉም ሐዋርያ ነው። ቤት ይገባና ሁሉም ማውራት ይፈልጋል። ሴጋው ደግሞ ታውቂያለሽ፣ እሱ ነው ማውራት የሚወደው። አሁን ብቻውን እየለፈለፈ ነው፣ በቃ ቡዳ እንደበላ። እኔ ለእኛ ፈመስኳቸው። በቃ እኔ አይወላችሁ የእኛ ማህበረሰብ አሁን እኔ የሆነ የሰው ብር ብሰርቅ ሁኔት እንደምልሽ ወይም ደግሞ እየወዳብ ትዳሩን ፈታ እንትን አደረገ ብባል እፈምሳለሁ። ታውቂያለሽ የእኛ ማህበረሰብ ይወዳል፣ እንትን አይወድም። ይሄ አሁን አቢባን በጣም እየረዳናት ነው፣ ብዙ ብር እየሰራች ነው። ባጠው ይብስባችኋል። ህዝቡ ደንቆሮ እኮ ነው። አጅ የእኛ ህዝቡ ኮ ደንቆሮ ነው። ያ ከአዳም ዘር ጀምሮ እኮ አትንኮ የተባልነውን ነገር መንካት እንወዳለን። የተከላከልነው እንወዳለን፣ ኃጢአት እንወዳለን። ቆሻሻ ነገር ይመቸዋል ህዝቡ ገብቷል። ትክክለኛውን ነገር አይፈልግም። ህዝባችን ማሀይም ነው ህዝባችን። በቃ አታርግ የሚለውን ታ ያደርጋለች። አይጠቅም የምትሆን ሂዶ ያደርጋለች። እኔ ግርም የሚለኝ ሀያ አራት ሰዓት ላይቭ ላይ ለይቱን ቀን ሙሉ ባሏ ከስራ ሲመጣ መጣ ፍቅሬ፣ ማሬ፣ ቡና ላይ ደረግሽ፣ መች ነው ለባሏ ግን ጊዜ ያላት ኖ አይደለም። እሱ ብቻ አይደለም የሚገርመኝ መች ነው፣ ፈጣሪ ፈጣሪ ትላለች። መች ነው ለፈጣሪዋ ጸሎት የምታደርሰው በምን ሰዓቷ ነው?

ሰውነቷ እንትን አይልም። ይሄ አይጠረቀም። ገብቶሻል? የሆነ እንትናት በቃ ያታስበሰግን ምናምን ነገር እና እናንተ ሰገጤዎች አሁን እሷን የምትከተሉ ምድረ መሀይም ውዲ ሀቢባ ትችላለች። ቀንታችሁባት ነው። በአህያ እንዴት ይቀናል? አህያ ሸክም ተሸክሞ በሚሄድ አህያ ሸክም ተሸክማ የምትሄድ አህያ ሀቢባ የራሷ ጥቅም ቢጎልባት ማንንም ሰው ለአንድ ሴኮንድ አስገብት አታወራም። ጊዜዋን ለአንድ ሰዓት አታባክንም። ይህ ልንገርሽ ቆይ ሩቃቲ እንጂ ባለፈው መንዳለች ታውቂያለሽ። አካውንቱ ሲዘጋ እኔ እኮ ያሳሰበኝ የብሩ ጉዳይ እንጂ አካውንቱ ማ መች አሳሰበኝ አለችእሱከዚህ በፊት ከዚህ በፊት እኔ አለም ላይ ከልጆቼ ዜድ ፓስተር ዜዶ ሰባት ናይ ዜዶ ናይ

ዘመዶች ስለሆነች ነውአለምነው ግን እኔ በዛ አላስብም። አትሳሳት ነው ዘመዴ። አዲስ ያመጣው ነገር አለ ኔትወርኪንግ። ጠፍተህ ነበር። ይቅርታ መንፈስ ያለው ሰው የፈለገ ስህተት ቢሰራ እንት ይላልኝ ይቅርታ ደግሞ የዋህ ናት፣ ክፋት የለባትም። ዜዶ ክፋት አትሰራም። ትናንትና ራሱ መጣ እንደገና ሪ ነው እየመጣች ይቅርታ መጠይቅ ትቻታለው። ሰማሃል አይሰማ። ሻብሽር ያልሰድባት ሊቨር አደለም፣ አደለማ፣ አደለም። ባለፈው ለእሷ ብላ ስታሽቃብት ነው የሰደብናት እንጂ ከእሷ ፐርሰናል ችግር የለብኝም። ፕላስ ደግሞ ምናምን ስትል ነበር። እኛ አሁን ይቅርታ እኔ በጣም ማፈመስ ያለብንና በጣም እውቀት ያላት የምታስቅ የምታጫውት፣ በቃ ሁለመኗ ደስ የሚል ጉቺ ጠዋታ የምትችል የአራዳ ልጅ በሰው ማደርስ እርጂ ስትባል ፈጥና የምትረዳ አሁን ይውላችሁ መለየት መጀመራለ እነት ምስተር ሀቢባ እኮ ሀቢባ ፓስተርዬ ሌቭል እኮ የላትም እኮ ለሰው እኮ ጊፍት እኮ አትሰጥም። እርዳታ እኮ ሄዳ አትረዳም እኮ ኢቨን ገዝቷ ላይ ለሚቀመጡት ነ ጉቺ ነው የሚረዱት

ችግራችሁ የምትባሉ በቃ ቦልቃችኋለሁም ሀሳብ አንፈራም። እንደ ሀቢባች ደንቆሮ፣ እስኪ ሀቢባ እኔ ቤት መምጣት ትፈልግም? አለ ልግባ፣ እሷ ቤት አስቀዝናታለሁ። አለሁ ሀሳብ ትፈራላችሁ። ሌባ ነው የሚፈራው። እኔ ሌባ አይደለውም። እዚህ ጋ ማንም ሰው ገብቶ በሀሳብ ከማንም ጋ ወያያለሁ። ኒ ርሰን ይሰጣለኝ አሁን እዚህ ጋር ለአንተ ጊፍት ቢለቀቅልህ፣ አስር ፐርሰንት ለእኔ ይመጣል። ታውቃለህ? አንድ አበባ ከተሰጠ አንድ እንትን ይደርሰኛል። ምንድነው የሚባለው? የአበባ እንትን ፓስተርዬ። ብዙ እንባበሰች ብዙ ሰዎች ረዳች ምትሉ፣ ህዝቡን የረዳው ዳያስፖራው፣ የአሜሪካው፣ የካናዳው፣ የአውሮፓው ሰው ነው የረዳው። ከእሷ ኪስ የወጣ የለም። ደንቆሮች ምድረ ሰፖርት፣ ያደርጋሉ አበባ ይሰጣሉ። ይቺ እኮ ገስት ላይ ላሉ ለተቸገሩት እንኳን እሷ ቤት ሲመጡ እኮ ማሰጥ ሰው ናት። ምንድን ነው የምትሉት ረዳጭ፣ እንባ አበሰች። እንባውን ያበሰ የአውሮፓና የካናዳ የአሜሪካው የተለያየ ሀገር የሚኖረው ኢትዮጵያዊ ነው። ከእሷ ጊዜ ወጣ። አሁን እኔ አሁን በዚኛው ስንት ለበል ነኝ በስንት አካውንት ለበል እንዳለኝ ብታይ፣ ፓስተር ሩቅ አትሂድ። ያን ያህል እንኳን ኑሯቸው ትልቅ ያልሆኑ ሰዎች ሌቭል አላቸው። አንድ ሌቭል የላትም እኮ አንድ አትሰጥም። እሷ ሰጥ አታውቅም። ረድተህ አታውቅም። ከኪሱ አውጥተህ አታውቅም። ታዲያ ይሄ እኮ ነው እርዳታ እኮ የምንለው። ለምሳሌ አሁን አንተ እዚህ ሰው አስገብተን አንዳንዴ ደገፍ አድርጎን ሲሉ ከምንድን ነው የምንጀምረው? ከጊፍት አይደል እንዴ? ከራሳችን ከጊፍት በጣም ያቆምኩት እርዳታ የሚባሉ ሰዎች እንዳሉ ውሸታም እነሱ። እኔ ብዙ ጊዜ ራሴ ምረዳው ወይም ራሴ አወርዳለሁ። መጀመሪያ እነሱ እኮ ሌላውን ጊቭ ኖባዲ ስለዚህ ይመሰገናሉ። በቃ አሁን እርዳታ ፕሮግራሙን እኛ እንጀምራለን። እርዳታ ፕሮግራሙን እኛ እንጀምራለን። የምትረዱ ሰዎች ትመጣላችሁ። እዚህ ጋ እኔ 15 ፐርሰንት ይከፈለኛል። ሀ4 ሳነ ብር ቁጭ ምለው እኔ ዴ 15 ፐርሰንት ከገቢ አሁን ቢሰጥ ከሆነ ማለ ቁጭ ብዬ እዚህ ጋ ዮዳ ምስኪን እንደዛ ትሉኝ ነበረ። በቃ እረዳለሁ። እኔ ካሁን በኋላ እንረዳለን ኑ የምትረዱ ሰዎች ኑ። ኩላሊታችሁን ይዛችሁ ነው። ኩላሊት ያለቀብ፣ ጨጓራ ያለቀብ፣ ኑ እንረዳቸዋለን። እነዚህ እናስገባለን። ከዛ በኋላ እየወዳብ መልካም ሰው ትሉኛላችሁ። እየወዳብ አባታችን መልካም ሰው የሚረዳ እኔ ቤት። ከዛ እኔ 15 ፐርሰንት እንደዚህ ጋር ቁጭ ብዬ ምን ችግር? አሁንም ቁጭ ብዬ የለ እንደ ኑ፣ በቃ ኑ። ማን ነው የሚረዳ ሰው አለ? ኑ እንርዳ። እንደዛ ነው አያችሁ። እያደረጋችሁ አላችሁ ቤታችሁን ከፍታችሁ ንጉሱ። 15 ፐርሰንት እኮ ትንሽ ነው። 15 ፐርሰንት ወስዶ ብረዱ እኮ ትንሽ ነው። በጣም አሪፍ ነው ማለት ነው። ከዛ በላይ ነው የምወስዱት። 80 ፐርሰንት ነው ለራሳቸው የምወስዱት። 80 ፐርሰንት የውሸት ለማስመሰል ነው የሚሰጡት። ላስረዳ የሆነ በጊፍት ሲረዳ በጊፍት ሲረዳ ማለት ነው። አሁን እዚህ ጋር ላላችሁት ጊፍት ቢሰጣችሁ አስራ አምስት ፐርሰንት ለእኔ ይመጣል። አላወቅኩም ነበር ነ አሁን እኮ ሰው ሁሉ እኮ ያቆመው የጌስት ጌም ለምን ያቆሙ ይመስላችኋል? አታስታውስ ድሮ ስድስቱ ነው ይጫወቱ ነበር አይደለ? ገባኝ ገባኝ። አሁን አስራ አምስት ፐርሰንቱ ለቤቱ ይሰጣል ማለት ነው። የራሱ ይቆርጥባል። ኦኬ ገባኝ ገባ አንበሳ ውርር እስኪ አንዴ ላሳይ ለጓል አንበሳ ውርር ላት ሰላሳ ፐርሰንት ነው። ሰላሳ ፐርሰንት ነው አሉ ጋይስ። ሰላሳ ፐርሰንት ወደዚህ ይመጣል። እዳ፣ እኔ ቀላል እኮ ነው። አም ሄር አለ እንዴ፣ እዚ ጋ ምን ምን ችግር አለ? ከነሱ የበለጠ መስራት ይችላሉ። እና ከአሁን በኋላ እርዳታ፣ የሀቢብ እርዳታ። አረብ ሀገር ያላችሁ የማዳም ቅመሞች፣ ኑ እንርዳችሁ፣ ኑ ኑ፣ እንገሩነ፣ የትዳራችሁን ጉዳይ እንገሩነ፣ ይንፈታላችኋለን። እኛ እኛማ፣ የእኛማ ባልሽ እንረግጥልሻለን። ባልሽ እንዲረገጥ ከፈለግ እንረግጠዋለን። የኛ ማጉ የኛ ማጀማ አሪፍ ነው አርለ እንደ ካውንስሊንግ ከፋሽን እንሰጥሻለን። ከሀቢባ የበለጠ እንዲው ከሀቢባ የበለጠ ካውንስሊንግ መስጠት አንችልምኛ። እንስጥ ካለን አቢባ ኮ ማንበባ አትችልም። ተመልከቱ። ሀቡዲ አይ ሀቡዲም እንደሚመስል ስማም። ይሄ ይጫወትባቸዋል። ወስኒ ስላይፕ ይህ ከሆነ የሚጫወትባችሁ ማሜ አታወሩም እንዴ ላስወጣችሁ ነው የማታወሩት ከሆነ ውጣ ምንድን ነው እዚህ ቁጭ ላችሁ ጌማ ልጫወትም እንዴ እናንተን አስወጥቼ እኔ ጌም ልጫወት በቃ ማሜ ጌም ላክልኝ ጌም ልጫወት እስኪ የሀቢባን ፊት አድርጌ ጌም ልጫወት እስኪ እኛ ሳንፈልግ ቀርተን መሰላችሁ እንዴ ለእናንተ ብለን እኮ ነው እ ጌም እንጫወታለን እኛ ፍቅር ስዝም ማን ጋር ልጫወት ቁጭ ብላችሁ እዚህ ጋር ልተኙ ነው እንዴ ይህ ፊት እንዴት ነው ማሜ ለዳለቻ ሸር አድርጉለትና እኔ ከዳለቻ ጋር የቀጠሮ ጌም ልንጫወት ነው። እንደው አንድ ነገር ሳልል ብዬ ነው እኮ እኔ ምን፣ በዚህ ባፍንጫው እኮ ጎሮሯን ታያለህ። አረ አይደለም፣ አስተሳሰባን ሁሉ ታያለህ እንጂ። ምን እንደምታስጠጊጡ ተመልከተው እስኪ። ማሜ ግን አያስፈራም ግን፣ ኢላሂ አውዝቤላ በጣም የሚገርመድመው

ይ ጉሬዛ ጉሬላ መልከ ጥፉ ደንቆሮ ህዝብን ይቅርታ መጠየቅ ማ ትፈልግ፣ ደንቆሮ እንደ በግኑሪ ተበዬ እንደ ምንድነው ሚኖረው?